አሁን ቴዲ አፍሮ ከሚሞትና ጳጳሱ ከሚሞት ቢባል ጳጳሱ ይሙት ነው የሚለው። ጌታ ምስክሬ ነው። ኦርቶዶክስ እንደዛ ነው። ጳጳሱ እዚህ ጋር ይሞታል ቴዲ አፍሮ ይሞታል ቢባል አረ ቴዲ ይቀመጥልን፣ ቴዲ ንጉሳችን ነው። ጳጳሱ ይሙት ነው የሚለው። ኦርቶዶክስ ዳ ጴንጤስ ዘፋኝ አራት ትግሩን ይብላብ፣ ጳጳሱ ይቆዩ ነው የሚለው ጴንጤ ጴንጤ ኦርቶዶክስ አያልንም እኮ ከ ከማን ነው? ከቴዲ አፍሮና ከፓፓ ቴዲ አራት ግሩን ይብላ ይራደዛው ሳይደው ነው። ሙስሊምም እንደዛ ማርያም ትበጣለች ይለዋል። ማርያም ተነስታለች፣ እንደ ክርስቶስ ተነስታለች ብለዋል። ስለዚህ አዳይናት ማለት ነው። ከሙታን የተነሳው በሦስተኛው ቀን ኢየሱስ ክርስቶስ ነው። ከሙታን አንስተዋታል፣ አምላክ ሆናለች፣ መለኮት ሆናለች። ዋው ዋሽው አምላክ ነው ኢየሱስ ነው ተነሳ የሚለው መጽሐፍ ቅዱስ። በእነሱ ግን ማርያም ተነስታለች ብለው አውጀዋል። ይሄ ማለት አዳይናት አዳይናት ምንድናት? በቃ አራተኛው ከሥላሴ አራተኛዋ እሷ ናት ተብላለች። ስለዚህ አምላክ አደለችም አትበለኝ። ከሙታን ከተነሳች በራሷ ፍቃድ ከተነሳች ቶማስ አይቷት ነው የሚሉት በስድስት ወሯ ተነስታ ቶማስ አይቷት እንዴት ብሎ አለቀሰ። አታልቅ ሳለችው ቶማስንም ለምን ታለቅሳለህ? ብላ ቶማስን በደመና ውስጥ አያት፣ ቶማስ አገኛት ነው ያሉት። እንደ ክርስቶስ ምን ሆናለች? አምላክ ሆናለች። ለዚህ ነው ማርያም ማርያም እያሉ ቢሉ አይድነቃችሁ። ለምን? የኦርቶዶክስ ማርያም አምላክ ናት። የኦርቶዶክስ ማርያም ለፍርድ የምትመጣ ናት። የኦርቶዶክስ ማርያም ምን አድርጋና ቤዛዊት አለም ናት፣ የዓለም ቤዛ ናት። የኦርቶዶክስ ማርያም አዳይ ናት። የእኛ ማርያም የክርስቶስ እናት የዳነች ናት። ልዩነቱን አያችሁ? የእኛ ማርያም የጴንጤዎቹ ማርያም የዳነች ናት። የጴንጤዎቹ ማርያም የዳነች በማ በልጇ የዳነች የእናንተ አዳኟ ማርያም ናት። ስለዚህ አምላክ ናት። ስለዚህ አስተማራችሁ ትምህርት በሙሉ እሷን የሰው በዛ ደረጃ ስሟን ቢጠራ ቢያመልክ ታት ቢያረጋት አይገርማችሁ። ድናለች ብጽት ብለዋታል። ምን ብለዋታል ሌላ ነጽት ነጽት አይደለችም። ሆናም አታውቅም ነው። ኃጢአተኛ ናት፣ ልክ እንደ እኛ ምን ይላል መጽሐፍ ቅዱስ? እንዳትደነግጡ፣ ኃጢአተኛ ናት ስል፣ የባሪያዊቱን ውርደት አይቷልና ነው የምትለው። ባሪያ ነኝ ባሪያ ማለት አገልጋይ ማለት ነው። አይቷልና ከዛሬ ጀምሮ ትውልድ በሙሉ ሁሉ ብጽዕት ይሉኛል ይላሉ። ቃስ ላይ ልዘግብ ተግባብተናል በኃይለኛው ነው። ወንጌል የዮኒ ማኛ በጥፊ የሚማታ ወንጌል ነው። መስበክ ስኖር ጌም ነው። ምን ይላል እስቲ? ሉቃስ ወንጌል ምዕራፍ አንድ ቁጥር 46 ላይ አርባ ስድስት ማርያምም እንዲህ አለች። ከእነ እንትኑ ነው ማውቀው ነፍሴ ጌታን ታከብረዋለች፣ መንፈሴን በአምላኬ በመድኃኒቴ ሐሴት ታደርጋለች። የባሪያይቱን ውርደት ተመልክቷልና ኃጢአተኛ ነኝ ወራዳ ነኝ እያለች የባሪያይቱን ውርደት ተመልክቷልና እነሆን ከዛሬ ጀምሮ ትውልድ ሁሉ ብጽሕት ይሉኛል። ያለችው አንተ መታመልካት እኔ ግን በጌታ የዳነችዋን ማርያም ነው እምወዳት እማከብራት ብጽሕት እምላት አንተ መታመልካት

አትደነቅ እኛ የምናከብራት የምንወዳትን ካዷት ያሉት አምላክነቷን አምላክነቷን ክጅ ያለው አምላክ አይደለችም። የዳነች የኢየሱስ እናት ናት። የዳነች በማ በልጇ የዳነች። ይህን ነው መጽሐፍ ቅዱስ የሚነግረኝ። ሰው አንድ ወር ቻሌንጅ ሰጠናል። ሙሉ ጴንጤዎች ኦርቶዶክስ ልንሆን ለአንድ ወር መጠጥ ቤታችሁን ዝጉ። ይሄ ሳርድ ነው። ይከብዳል ይከብዳል፣ ለአንድ ወር መጠጥ ቤታችሁን መዝጋት ከን ዱ ዳፎ ወክዱ ዳፎ የጴንጤ ጸጉር ቤት እንኳን ሄጄ ጌታ መስክሬን ባይነው የመጣ ፀጉር ቤት ሄጄ እንኳን መጠጥ ቤት ስጥ መዝሙር ይከፍታሉ ጴንጤዎች። ኧረ ብር ክበሉልኝ፣ ብር ክበሉ። ሙስሊም ቤት ስትገባ የተረጋጋ ነው። ሙስሊም ቤት ደስ ይላል። አልዋሽ፣ አይጨንቅም። ጥያቄ የለ። የሆነ አረብኛ አንድ ጽሑፍ አለ እሱንም ስለማጣቀው ትተዋለ። ያው ሜቢ አላህ ወኪል የሚል ነገር አላቸው ቤታቸው። ከዛ ውጭ የሚጨንቅ ነገር የለም ግራ የሚገባ ነገር የለም። ኦርቶዶክስን ከና የነጫ ጭባ ስል ሞልቶበት ትቀውሳለህ ግራ ትጋባለ። ነጫ ጭባ ዚጋ አለ ዚጋ የቤተሰብ አለ ነጭ በነጭ ነው ቤቱ አንድ ነጭ አለ፣ አንካሳ አለ፣ ጎባጤ አለ፣ ከዘራ ያዛ አለ፣ ምን ያዛ አለ፣ ጩጪ አለ፣ ግብዳ አለ ምናምን ድብልቅልቁ ቤት ወጥቷል። ከዘራ ይዞ በር የሚያንኳኳ ሽማግሌ ያለ የሌለ የለም። ኦርቶዶክስ ጋር ስመጣ በየ አይነቱ ነጫጭባ ነጫጭባ ነጫጭባ ዋይት ሀውስ የገባ ይመስላል። ዲስ ኢዝ ዘ ፕሮብለም። ማን ቢ ሪል ዊዝ ሚ። እምነቱን ከያዝክ በምታምነው ነገር እመን። ስምንት ወር ታግሻለሁ። መታገዝ ግን ፍራቻ አይደለም፣ ይሄድባለሁ። ፓስተር ቆለጦ ተመችቶኛል፣ ሽርሙጥናችሁን ያሳየኝ ገባ። ኦርቶዶክስ ምንድናት ሲፋቅ ይሄ የምታየው ነው። አብዛኛው ተመችቶኛል ፓስተር ቆለጦ። እኛ ግን በመጽሐፍ ቅዱስ ያለንን ዘማውያን እንደሚበዙ አይተናል። እኛ ይመቸናል ጌታ። የእናንተ ማንነት ስለ ፕሊስ እንዳታቆሙ የእናንተ ማንነት አይተናል። አየ የእናንተ ይሄ ነው። የቄስ ሸርሙጣ ቄስ ሆኖ ሸርሙጣ ቤት ገብቶ የሚያወጣል። ቄስ ከፍሎ የሚያወጣል። ተናግሯል። ወንድማችሁ እስራኤል የሚኖረው ወንድማችሁ ተናግሯል። ቄስ ከፍሎ ሴት ያወጣል። ቄስ አልገዋል። የሴተኛ አዳሪዋን አልጋ ጌታን ነው የምልህ። እስቲ ጸሎት አርጉልኝ፣ ጸበል እርጩልኝ፣ ወንዶች መምጣት አቅተዋል። ቆይ እኔ ልጨምርልሽ ብሎ ከጨመረ በኋላ ጸበል አርጎበት ይሄድላታል። እንዲህ እንደዛል። የማርያምን ታቶ አርጋ እዚህ ጋር ትዘፍናለች ሴተኛ ዳሪ አቡቴ ይውለ እዚህ ጋር መስቀል አርጋ በስነ ስርዓት ትዘፍናለች ሴተኛ ዳሪ ትዘፍናለች። ምንም ችግር የለባቸው መስቀል ማረግ ስዕል አርጋ ምናምን ምንም ችግር የለም። ኢትዮጵያን በኃጢያት መንገድ ለረሃብ የዳረገው ማን እንደሆነ አሁን እያየን ጌታ በጣም አድርጎ በልጆቹ እየተናገረ ነው። በሚገባችሁ ቋንቋ እየነገርኳችሁ ነው። ኦርቶዶክስ ቤት ዘፋኝ ነው ስላሴ የሚቀበረው ቄስ አይደለም። ስለዚህ ሰው ዘፈን ቢወድ ለምን ትናደዳል? የኦርቶዶክስ ምዕመናን ዘፈን ቢወዱ ለምን ትናደዳል? ቄስ ቢሆን አይቀበርም። ስለዚህ ዘፋኝ ሆኖ ቢቀደስ ይሻለዋል። ትቀልዳለ እንደ ቄስ ሆኖ እድሜ ልኩን ገዳም ኖሮ ሲያመልክ ኖሮ ቢሞት እዛ አይቀበርም። ዘፍኖ ግን ጽድት ያለ ቦታ ላይ ገነት የሚያስገባው ከሆነ ሞይና። ስለዚህ ዘፋኝም ቢሆን ሰው አትፍረድበት፣ አትፍረድበት። ዘፋኝም ቢሆን ጠጥቶ ዝክር አድርጎ ሰክሮ ምን ማድረግ ይቻላል? መዳን ይቻላል። ስለዚህ አሁን የምናገረው ምንድን ነው? ባትነኩኝ ኖሮ ስምንት ወር ሙሉ መታገስ ማለት ፍራቻ አይደለም። እኔ ሃይማኖትም ዘርም ፈርቻ አላውቅም። ዩኖሚ የምፈራው ነገር የለም ከጌታ በስተቀር። ትላንት ራሱ በጌታ ላይ ሄጄ ጌታ ኢየሱስ ይቅር ይበለኝ ወንጌል በአናቱ ይተከል ብያለሁ። በጣም በጣም በጣም ንሳ፣ በጣም የገባውበት ጉዳይ እሱ ነው። ጌታ የልቤን ስለሚያውቅ በጣም ስለዚህ አሁን የምናገረው ምንድን ነው? ለሁላችሁ የምናገረው ንግግር አሁንም ኦርቶዶክስ ተቀይሩ። ስድብ መገለጫችሁ አይሆን። ኦርቶዶክሶች ናችሁ። ብዙ ሰድባችሁ ወደዚህ የመለሳችሁ አንድ ጴንጤ አልሰደበኝም። ጌታ ምስክሬ። ከአቡዳ ጀበና፣ አቤል ጀበና በስተቀር አንድም ፕሮቴስታንት መጥቶ ዮኒ ማኛን ያስቀየመ አንድም ፕሮቴስታንት የለም። አንድም ወደ ረገጣው እንድገባ ኦርቶዶክስነ ራስን እየረገጥኩ አስተካክልሃለሁ እየረገጥኩ እየረገጥኩ አስተካክላለሁ። አባቴ አጸዳል አጸዳል። ማርያም ሞትን ድል አድርጋ ተነሳታለች ብለሃል። አምላክ አድርጋታል። ማርያም ጣዖት ናት። የእኔ አምላክ ነው ኢየሱስ ብቻ ነው ሞትን ድል አድርጎ የተነሳው። ማርያም የምታመልኳት ማርያም ማርያም ስሟን የምትጠሩት አምላካችሁ ስለሆነች ነው። ሞትን ድል አርጋ አነሳች ብላችሁ ዋሽታችኋል። በሷ ላይ ዋሽታችኋል፣ ቀጥፋችኋል። እኔ የማውቃት ማርያም በክርስቶስ የዳነችው ሲሆን የእናንተ ማርያም ገስዋት ሽደው እራሷ ጌታችሁ ናት። ሀሎ ተለያየን። በቃ ምንም ልታደረግ አችልም። ከዚህ አስተምሮ መራቃት ትችል የት ቦታ ልት የት ቦታ ምክንያቱም ጥራ ያንድ የሞቷን ቀን ታከብራላችሁ። ጥራ ያንድ ነው የሞተችው። ሞታለች ብላችኋል። ከዛ ደግሞ ሰኔ ላይ ተነስታለች። ጥር ከዛ ሰኔ ላይ ተነስታለች። ሰኔ ጾማለ ፍስለታ ጾም የእሷ የእርገት ጾም። ከስድስት ወር በኋላ ተነስታለች። ከስድስት ወር በኋላ። ይሄ ትምህርታችሁ ነው። ገደል የከተታችሁ ለምን? ጌታ በክብሩ አይደራደርም። በክብሩ የሚደ ቀናተኛ አምላክ ነኝ ይላል። እሱ ያደረገውን ማድረግ የሚችል እዚህ ምድር ላይ የለም። ቀናተኛ አምላክን ንቃችሁታል፣ ለፍጡር ሰጣችኋል። እማ አዳላ አምላክን ለማርያም አዳልቷል ብላችሁ ወንጌል ሰርታችኋል። አዳላም ማርያም እናቱ ናት አለቀ። የስጋ እናቱ ናት አለቀ። አክባሪዋ ነው አክሊል ሰጥቷት፣ የእናትነት አክሊል የክብር አክሊሏን አግኝታለች። ቅድስት ድንግል ማርያም አግኝታለች። አክሊል ነው የሚሰጠው ጌታ ኢየሱስ ክርስቶስ ለመጡት በሙሉ። ንጹህ ባትሆን ብትሆን ደንታው አይደለም የኔ ጌታ። ለምን ለምን በላይ ጳውሎስ አሳዳጅ ነበረ፣ ገዳይ ነበረ። ጳውሎስና ያዳ ነው። ጳውሎስ ነው ከማንም በላይ ኢየሱስን የሰበቀው ጉዳዩ አይደለም። ንጹህን አቱን ባናተ ተጠቀለ አጢአተኛውን ዘማዩን ደንታ የለውም ኔ ጌታ። ምን ያደርጋል? ያድናል። በማን ስታመን? በሱ ስታመን ደንታ የሌለው ጌታ ነው። ሁሉንም ለማዳን የመጣ ለአጢአተኞች፣ ሸክማቸው የከበደው ወደ እኔ ኑ፣ እኔም አድናቸዋለሁ፣ አሳርፋቸዋለሁ ነው የሚለው። ያንን የሚያደርግ ጌታ ይዘን እሷ እኮ ንጽህት ስለሆነች ነው ምናምን ብለህ ኳሊቲነቷን ለመጨመር ነው። ኳሊቲን ባትሆን ይወድሃል ስንቶቻችንን ከምን እንዳወጣ እኛ ነን የምናውቀው። ኳሊቲ መሆን አይጠበቅም። ማመን ብቻ ነው ያንተ ስራ። ማመን ብቻ ስታምን ነው ምድ በክርስቶስ ስታምን ነው ምድ። ነው እናንተ በስራ ምናምን ስራ አረቄ ቤት አይደል የምትውሉ? በስራ ካልከኝ ስን አብዛኛው ጭፈራ ቤት ዱርዬነት ያለውማ ቤት ነው። ኦርቶዶክስ ቤት አይደለ። በስራ አይደለ የምትጸድቀው እንዴ? የትኛው ስራ ሰርታችሁ ነው? የትኛው ስራ ይሮን ጋር ነጥን ትሻው አሁን ምን ቤተክርስቲያን የምትሄዱ ነጠላ ለብሰ ስለሄዳችሁ ብቻ እሱ ነው ስራ። ስትወጣ ሌላ አይደለ እንዴ? እኔ አሁን ለምሳሌ በቅርብ የጴንጤ ሰርግ ጌድኩኝ ሄድኩኝ ጌታ ይባረክ። የሆነ ሰው አግብቶ ማለት መዝሙር ነው እስከ መጨረሻ ወቅት ተጀምሮ እስኪያልቅ ጌታ ሲመሰገን ነበር ጌታ ስሙ ይክበር ሄድኩኝ ግራጁዌሽን ሄድኩኝ ጌታ ይከበራል ሲወልድ ሂድ ጌታ ይከበራል ሰው ሲሞት ሂድ ጌታ ይመሰገናል ኤኒዌር ሂድ በጴንጤ እርብርክ ያርጋችሁ በጌታ በኢየሱስ ጴንጤማ ብራንድ ነው መ ጴንጤማ ይችላል ኦርቶዶክስ ጋር ልደት ላይ ክርስትና ላይ ዘፋኝ ነው የሚቀጥሩት ክርስትና ላይ በዲጄ ነው የሚያስጨፍሩት። ክርስትና ልጃቸውን ሲያስነሱ ከዛ ጀምሮ ነው በኃጢአት የሚጠመቁት። ትምህርት የለም። ስለዚህ ከዛሬ ጀምሮ ዮኒ ማኛ ገስወት እየረገጠ ወንጌል ይነግርሀል። እየረገጠ ነው ምነ እየረገጥኩ ነው የምነግርህ። የእነሱ የጨዋ ወንጌል አለ፣ የእኔ የእርገጣ ወንጌል አለ። እየረገጥኩ ትሰማለህ። ተጓብተናል። ቺን ያልካልኩኝ ይበቃኛል። ቤተሰብ ጴንጤዎቹ፣ አሁንም ወደፊትም እናንተ ተባረኩልኝ። እየተረገጠ የሚኖሩ ጴንጤ የለም ከዚህ በኋላ እኔ እናንተ፣ እንደዛ ነው። እኔ ረግጬ ወንጌልን ሰብካለሁ፣ ረግጬ። የራሴ ስታይል ነው፣ ማንም አይናገረኝም። ዚ ነን ነው ማወራ ነን በመጣኸው አስተናግጄ ነው ወንጌል የምናወር። መከባበር ሲኖር ጥሩ ነው። ራሴን አስከብሬ ነው እኔ ከወንጌል ጋር መሆነው፣ አስከብራለሁ። የማንም ለጫም ቀርሻታም እየመጣ እኔ ጋር ሙዳ ይዘው ኢየሱስ ጌታ የዘላለም አምላክ መዳኛ ነው፣ ድኛ ያለው ወንጌል በገባው ተቆጥቷል እኮ ጳውሎስ ታነቡ የለ እንደ መጽሐፍ ቅዱስ ንጉሳትን አቁሞ እናንተ የሰቀላችሁት ነው ያለው። ጳውሎስ አፍንጫቸው ድረስ ነው የነገረው ጳውሎስ የኔ ሐዋርያ። እናንተ የሰቀላችሁት ንጉሱን ነው አዳኙን ነው ነው ያላቸው። ክብር ለኢየሱስ ይሁን። ይህንን ነው ጳውሎስ የተናገረው። እኔ በጴንጤነቴን የተሰደብኩት ጌታን በማምለኬን የተሰደብኩት በምሳደብበት ጊዜ ሰደበኝ የለም። ይ ኦው ይህ አውል ሸው በደንብ አርጌ ነው ማሳይ በምሳደብበት ጊዜ ቀና ብሎ ያየኝ የለም። በጌታ መሆኔን ያዋርዱኝ ነው ስለ ስሜ ትጠላላችሁ ነው ያለ። እንደፈለገ አጥሮ ይጥላኝ። ረግጬ ነው የሚጠላኝ። ዝም ብዬማ አልጠላም። ረግጬ ረግጬ ይጥላኝ። ረግጬ ነው የምጠላው እንጂ በባዶ አልጠላም። ኖ ኖ ኖ ኖ ረግጬ ጥላል። ሙስሊም እኔ ላይ ስላልሄዳችሁ አልሄድባችሁ። ሙስሊም እኔ ላይ ከሄድክ ብሪንግ ኦርቶዶክስ እኔ ላይ ትሄዳለህ። ፓስተር ቆለጦ ብለዋል። እቆላልጠሀለሁ አልኩህ እቆላልጠሀለሁ። ኦርቶዶክስ ብሪንግ ብሪንግ። ሙስሊም እኔ ጋር አልሄድክም። ዊ ግድ ከሄድክ ግን እሄድብሀለሁ። ካልሄድክ ም ደህና ወቺው ሂድ፣ እመጣለሁ አልፈራ። ሙስሊም አልነካኝም። ሙስሊም ይመች ይመቻችሁ። ኦርቶዶክስ ትነካለህ፣ ዘቀዝቀሃለሁ፣ ዘቀዝቀሃለሁ። ትስሚ ሆናሰ ይዳል። በወንጌልም ጭምር ነው ጉድን ያወጣው ጭምር ነው። እውነቴን ነው።